አሰላም አለይኩም ወረህመቱላሂ ወበረካቱህ ቻና ቤተሰቦች እንደናሽሰራ ናችሁ ወይ? ደህና ነኝ፣ አልሀምዱሊላህ። እንዲሁም ላይክ፣ ሸር፣ ሰብስክራይብ እስኪገባ ገባ በሉ። ዛሬ እንግዲህ ያው ከች ከቸች ብያላችኋለሁ። በዚህ ቤቴ ደግሞ ብዙውን ጊዜ በዚህ አልመጣም። እንደም ክርስቲያን ወገኖቼ ሰላም ብያችኋለሁ። ሰላማችሁ ብዝዝት ይበለልኝ። ዛሬ የመጣሁበት በሄል ነው። እኔ በጣ እኔ እኔም አሉኝ ወንድሞች ያ የተበደለችውን ነገር እንደዛ ሰው የሌላትን የመሰላቸው ሁሉ ወንድም መኖሯት

እኔ ለራሴ እንደሱ ፈተና የበዛሰብ፣ አልሐምዱሊላህ እኔ በሀያቴ ልንገራችሁ እስከ ዘጠኝ አመት ድረስ ድህነኛ ነበርኩ። ዘጠኝ አመት በኋላ ግን ያመኛል በቃ አላህ የሰጠኝ ነው አላህ አልሐምዱሊላህ ብዬ ያኔ የሰጠኝ ነገር ተቀብዬ መኖር ሰው ነው። ብዙ ፈተና አሳልፊያለሁ። ብዙ ነገሮች ብዙ ነገሮች ብዙ ፈተና ባሳልፍ አልሐምዱሊላህ ሙቸን ተለእሱብኝ ብዙ ነገር ደርሶብኛል። እና ዛሬ ወንድሟ ወደ ትምህርት እንዲሄድ እንደዚያ አድርጋ ለምና ደስት ይላት ባት የተናነቃት ሰው ተጎናት ታገኝ። እኔ እንጃ እኔ በጣም ተደሰትኩ። ማዕረፍ የእሷ ደስተው እንጃ በጣም ነው ያስደስተኝ። እንደዛ ትሆን በጣም ደሳለኝ። እኔ እንጃ እኔ ማዕረፍ ብቻ ሰው በጎን አመኖሩ እንደዚህ የሚላት ወንድም አገኘቷ። እንዲህ አለ። እንደዚህ ማገኘቷ እንዲህ ናት። ተጃጅላ አብሪያ እንደዚህ ሆና ትታኛል። እኔጃ ይሄ ነገርቲ ትታገኝ። እንዴዚህ የሚሆንላት ሰው በጎን ማቁማ ተመልከቱ። እንዴት ትትሆን? በጣም ተደሰትኩኝ። ይሄ ሶ ደስታ እኔም ደስ አለኝ። ለምንድን ነው አላህ ያሸራት አላህ የዋለውን አያሳትርባት በጤና ላይ። በተለይ በተለይ እኔ አላቅም። እኔ ብዙ ነገሮች ታምን ያለሁ ብዙ ፊትና እንደሱ አሳልፍ ያለፍኝ አሁን ለታተት አለቅስ፣ በጣም አሳዘነች። መስራት ፈለግኩኝና እኔ አልችልም፣ አለቅሳለሁ። ችግር እንደዚያ አንዴ ሰው ተሰምቶ ያለቅስ አልችልም፣ አለቅሳለሁ። እኔ ደግሞ ታለቀስኩኝ። ለምንድን ነው ያምን ይመስለኛል። በቃ አልችልም።

ለሰው እንግዲህ ደስ ይላል። እኔ እንጂ እኔ አሉኝ እንግዲህ ወንድሞች አሉኝ፣ አብሮኝ የሉም እንጂ አሉኝ። የኔ ሁሉም ወንድም ግን አንድ አይነት አይደለም። የሁላችንም ቢሆን የእናት ወር ዝንጉርጉር ነው ይባላል። አዛኛለ ክፉ አለ፣ ደግ አለ። የእናት ወር ዝንጉርጉር የታወቀ ነው። ይሄ ማለት ነው እኔ ይሄ ተኔ ተራሴት ይጀመር ማለት ነው ሙሉ የወንድም ይሄት እንትና እንትና ታዳጅ ተኔ ተራ ሴት ይጀመር፣ ተሰው ምታዳሉለት አለ ከወንድሞቻችሁ እህቶቻችሁ ምታዳሉለት አለ። ያ ማለት ነው። ይቺ ልጅ ደግሞ ሰው የሌላት ሆና የዛን ጊዜ እንደዛ ይሄ ማርክ የሚሉት ልጅ እንደዛ አርጓት። ይሄ ሰው እንደዚህ አር የነካውን እንጨት አርጎ ሁሉም ኪሳ ኪሳት ይላት። እኔ እንጃ የት አገር ሁን አይሁን እንደዚህ ወንድም ይላትም እህት የላት ይሆን፣ ዝምብላ ብላ ተጠላፈ ምን ተገኘችው። በቃ ምን ብዙ ነገር አስቤላታለሁ፣ ለዛን ሰዓት ማለት ነው። በላሂ እኔ ብዙ ብዙ ነገር አስቤላታለሁ። ግን ይችልሽ አልሀምድሊላሂ በሁለት እግሯ ቆማ ሰው አገኝታ ወንድም አገኝታ የሚያዝንላት ሁሉም ይቅር የሚላት እንደዚህ ትታገኝ። በጣም ነው የተደሰትኩላት። ወላ እኔ ከሚባለው በላይ ልንገራችሁ፣ እኔ ከሚባለው በላይ ነው የተደሰትኩላት። እሷ ለተደሰተች ማለት ነው። ገባችሁ? የአንድ ሰው ደስታ ለአንድ ሰው አስደስታ በጣም በጣም በጣም በጣም ከሚባለው በላይ ደስለ እሷ ደት ተደሰተች። እኔ ከምንም በላይ ተደሰትኩት። እኔ መጣፍ አልፈልግም እንጂ ብጽፍላ ደስ ይለኝ ነበር። ኮመንት ግን አልፈልግም። እኔ በተለይ ትልልቅ ሚዲያዎች ላይ ገብቼ አይቼ መጻፍ አልፈልግም። ለዛ ለሰው አጀንዳ መስጠት አልፈልግም። ለዛ ለሰው አጀንዳና ኮመንት ተሰጠው በቃ እኔ እንጃ አላቅም ብዙ ነገር የሚሆን ነገር ሊሆን ይመስለኛል። ገባችሁ? ያሰው ሰው ይሰማዋል። ደግሞ ያሰው እንዲሰማ አርጌ ያደለ መጻፍ የሚፈልግ እጅን ስትር ስትርትር አርጌ መቀመጥ ነው የሚፈልግ። እኔ አሁን ብጽፍላት ወላሂ ላዚም በቃ ወንድሟም ታጠገቡ ሄድም እሷም ደግሞ ይሄ ሰው ማን ነው ብላት ታስታውሳል። መቼም መቼም እንዲም አልፈልግም። ይዩ አላህ ሱብሃነሁ ወተዓላ ሰው ይሰጣል፣ ግዳፍ ይሰጣል። ተው መን አደሞች ተውተው ተእኔ ተራሴት ይጀምር። ተው ለሰው ሸራ አነሳል፣ ተው ለሰው ተንኮላ አነሳል። ተው የማንም ማንነት አትንኩት፣ ሁሉም እኮ አለው። መን አደም ትኸለቅ አላህ ስብሃነሁ ወተዓላ አብሮ የራሱ የተፈለቃለሁ ርዝቁም፣ ሞተ፣ ሰዓቱም፣ ዲኑም ሁሉም ነገር ሁሉም ነገር ገባችሁ። እኛ ግን አናስብም። ይሄንን ምን አዲም ትንባለች። ልሳናችን፣ አይናችን፣ ልሳናችን ጂሀንብ የዛን ገቢ ናት ጀሃነብ ይዛን ገቢ ናት። ከባችሁ ክርስቲያኑን ብትሆን ገሃነብና ምንድ ሲኦልና ምንድን ነው የምትሉት ይዛ ትገባለች። እህቶች ወንድሞች፣ ወላይ በምናየው ነገር እኔ የዛሬው እኔ እ እኔ አላቅም? እንደዚህ እያለባበሰችው ምናምን እንደዛ እየተጫወቱ በሊፍት አልወጣም ምናምን ምናምን እያለች እየተጫወቱ ይሄዱ በቃ በጣም ተደሰጥኩባቸው፣ አሉኝ። አልሀምድሊላሂ አልቀናም። ምን ግን ቢሆንም እንጃ በጣም ተደሰጥኩባት። እንዴት ወንድሞ ከሚሰራው ስራ ላይ እንዲኮላሽ ስለማትፈልግ ከሚያደርገው ነገር ላይ እንዲበላሽበት ስለማትፈልግ፣ ገባችሁ? ያኔ ለወደፊት የሚሆን ነገር እንዲኖረው እኔስ

እንዲያውም ቅድም ተናድጄ እራሴ ነው። ወንድሞቼ ያው እኔ እንጃ እኔ ዛሬ በጣም ነው እኔ አላውቅም፣ የምናገረውንም አላውቅም፣ የምተውንም አላውቅም። ለምንድን ነው በጣም ሄሪ አስደስተሽኝ ያለ ሄድ። በዛ ላይ ደግሞ ወንድሞ በጣም ነው አስደሳ ከምን ይባለው በላይ በጣም ጎበዝ ትሁት የሆነ ወንድም አላት። ደስ የሚል አላህ ይጨምርላችሁ። አላህ ብርታቱንና ጉልበቱን ቅዋውን ይስጣችሁ ለሁለታችሁም ነው ምለው ባለህበት። አንተንም አላህ ይጠበቀህ፣ እሷንም ደግሞ አላህ ይጠበቃት። እኔ ኔ በራሴ በሃይማኖቴ ነው የምናገረው ለአንድ ለሰው ልጅ ሸህ ሞፍቴ ተናግሯልና

በአገሬ ላይ ታምም ያለው ብዙ ስቃይ እያሳለፍኩ ዘመን ግን ቢሆንም አልሐምዱሊላህ ረብል ዓለሚን። ከዛም ከዛሬ ትሞታለ ወይ ነብረ ትሞታለ እች እያልኩ እየተጠበቅኩት አለሁ። በቦታ ላይ ተነስቼ ዝም መድረሴ አልሐምዱሊላህ ረብል ዓለሚን፣ ሽኩር ለሱ ብበሉክ፣ አልሐምዱሊካል ሽኩር ነው የሚሉ እና ላይክ፣ ሸር ሰብስክራይብ አድርጉኝ ወንድሞቼ፣ እህቶቼ በእኔ ላይ አፉ በሉኝ። አፉ ብያለሁ ሄልዬ እስከ ወንድምሽ ይቅርብኝ እንግዲህ፣ በጣም ነው ደስ ያለኝ ዛሬ። በአንቺ ንግግር በሱ ሁኔታ ተደስቻለሁ። ክርስቲያን ወገኖቼ ለፈጣሪ ብላችሁ ይቅርበልኝ። ምስሊም እህት ወንድሞቼ ደግሞ አላህ ብላችሁ አፈበሉኝ። ላይክ ሸር ሰብስክራይብ በማድረግ ከዛ ከዛ ወዱ እህቶቼ ወንድሞቼ። ይህን ይመስላል ዛሬ የመጣበት አንድና አንድ አጀንዳ። በእኔ ላይ ያው እንግዲህ እንዴት ተለመደው ታለቀ ቪዲዮውም ይቅር በሉኝ፣ አፈ ብያለሁ። አፈበሉኝ መቼም ይቺን እንዳትነሱኝ። ታስቀየምኳችሁም አፍ ትሄድላህ። እኔም ብያለሁ እናንተም አፈ በሉኝ እህቶቼ፣ ወንድሞቼ የሰው ልጅ ነኝና ቅራሰኛለሁ። ታልመጣላችሁ ቀርቼ ቅራሰኛችኋለሁ። በንግግር ይጎረበጣችኋለሁና አፈ በሉኝ አፈ ብያለሁ በእኔ ላይ እንግዲህ እንደተለመደም ያው በዚህ አይነት ሰላም አሌይኩም ወራህመቱላሂ ወበረካቱ እያልኩኝ እየተሰነባበኩኝ ወጣ ወጣለሁ፣ ማለት ነው። ላይክ ላይክ፣ ሸር፣ ሸር፣ ሸር